እንደምን አረፈዳችሁ። ሁለት ትልልቅ በዓላት ላይ ነው ያለ ነው። ስለዚህ ለሙስሊም ወንድም እህቶቻችን ላደረጋችሁት ዱአ ለሀገራችሁ ለጸላያችሁት በሙሉ እንኳን የጸሎቱን የጾሙን ወራት አስፈጽሞ ለዚያ ደረሳችሁ ኢድ ሙባረክ እላለሁ።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 የሚያከናውኑ የአጀንዳ ማሰባሰቢያና የሀገራዊ ምክክር ጉባኤ ተሳታፊዎች የውክልና ሂደት የተሳካ እንዲሆን እየተመኘው መድረኩ በይፋ የተከፈተ መሆኑን አበስራለሁ። ስለ ዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።